ሰላም ሰላም፣ ጤና ይስጥልኝ የተወደዳችሁ ናይል አካዳሚ ቤተሰቦች እንዴት ናችሁ? በያላችሁበት የዓለም ዳርቻ ሁሉ ሰላማችሁ ይብዛልኝ። ይህ ናይል አካዳሚ ነው። የዚህ ቻናል አዲስ የሆናችሁ ላይክ፣ ሸር፣ እንዲሁም ሰብስክራይብ እያደረጋችሁ ለፉ። ነባር ቤተሰቦቻችን ደግሞ እንደተለመደው አማርኛ መጽሐፍና ማንበብ ለተቸገሩት ሸር እያደረጋችሁ በየትኛውም የዓለም ዳርቻ ያላችሁት ወንድሞቻችን፣ ይህ ቪዲዮ ለእናንተ ከደረሰ ሰብስክራይብ እና ሸር እያደረጋችሁ አበረታቱኝ እያልኩ ከወዲሁ አሳስባለሁ። ከምንጊዜም በላይ ይህን ቪዲዮ የሚደርሳችሁት ወንድሞቻችን ሸር እና ላይክ እንዲሁም ሰብስክራይብ ማድረጋችሁን አትርሱ። እንደምታዩት ቻናላችን በጣም ዘግቶ ቁሟል። አሁን ደግሞ የእናንተ ትብብር ያስፈልገናል። ሁላችንም መልካም ትብብራችን እናድርግ። ምክንያቱም ይሄ ለእኔ ብቻ አይደለም። ለማንኛውም አማርኛ ማንበብና መጻፍ ለተቸገሩት ለሁላቸውም ይደርስ ዘንድና ይለወጡበት ዘንድ እንደምታወቁት በዚህ ቴክኖሎጂ በረቀቀበት ዘመን ብዙዎቻችን ማንበብና መጻፍ ካልቻልንም ምን ያህል ተጽዕኖ እንደሚያሳድርብን ታውቃላችሁ። ስለዚህ እነዚህ ልጆች ደግሞ በየትኛውም የዓለም ዳርቻ በውስጥም በውጭም ሀገር ያሉ በንግዱ ዓለምም እንዲሁም በማዳም ቤት ሆኖ ብዙ ስራ መስራት የሚችሉ እህት ወንድሞቻችን ስላሉ እነሱን ከአለማንበብ ወደ ማንበብ፣ ካለመጻፍ ወደ መጻፍ እንድናመጣቸው የሁላችንም ድጋፍ ያስፈልጋልና ሸር እያደረጋቸው አዳሱልኝ እያልኩኝ ከወዲሁ አሳስባለሁ። በውስጥ መስመር መማር ለምትፈልጉ ደግሞ ከዚህ ጋር በማስቀምጥላችሁ ስልክ በቀጥታ በመደወልም ሊሆን ይችላል። በኢሞ፣ በዋትሳፕ፣ በቴሌግራም በማንኛውም የሶሻል ሚዲያ አማራጮች ታገኙኛላችሁ። በአጭር ጊዜ ብቻ ከሶስት ወር እስከ አራት ወር ባልበለጠ ጊዜ ብቻ አማርኛን አቀላጥፋችሁ እንድትጽፉ እንድታነቡ እናደርጋለን። ቀለል ባለ ሁኔታ ነው የትምህርት አሰጣት ሂደቱ የሚሆነው ማለት ነው። ባላችሁበት ሆናችሁ በራሳችሁ ስልክ፣ በኮምፒውተራችሁ፣ አሊያም በላፕቶፕ ባላችሁ በማንኛውም የሶሻል ሚዲያ መጠቀሚያ ስልኮችም ሊሆን ይችላል። በእነሱ ብቻ ባላችሁበት ሆናችሁ አቀላጥፋችሁ እንድትጽፉ እንድታነቡ እናደርጋለን ማለት ነው። ዛሬ ይዤላችሁ የመጣሁት ደግሞ ረዣዥም ቪዲዮዎች ወይም ረዣዥም መንባቦች እንዴት አድርገን ማንበብ እንደምንችል ነው ማለት ነው የመጀመሪያ ስራችን መሆን ያለበት ምንድን ነው ይህን ቪዲዮ እኔ ከማንበቤ በፊት እናንተ ማንበብና የምትሞክሩ ካላችሁ ረጋ ብላችሁ አንብቡት መጨረሻ ላይ እኔ ሳነብላችሁ ስተቱን የምታገኙት ነው የሚሆነው ከዚህ በተጨማሪ ደግሞ ይህንን ቪዲዮ ጽፋችሁ እያስቆማችሁም ቢሆን እየጻፋችሁ እያንዳንዱን ቴሌግራም ግሩፕ አለ ከዛ ላይ ያስቀምጡልኝ ስተታቸውን እያረምኩ የምልክላችሁ ነው የሚሆነው አሁን ቀጥታ ወደ ትምህርቱ እንሄዳለን ረጋ ብላችሁ እስከ መጨረሻው አብራችሁኝ ቆዩ

ሁሉ ከሁሉ ነገር ር ነገር በላይ በላይ ያላግባብ ያላ አግባብ የምናባክ ነው የምናባክ ነው ነገር ር ነገር ነው። አሁን ይህንን አንድ አረፍተ ነገር ለማንበብ ፊደላትን እየቆጠርኩ ነው ያነበብኩት። አይታችኋል፣ እያንዳንዱን ሳነበው ፊደላትን እየቆጠርኩ ነው ያነበብኩት። ስለዚህ የእናንተም የመጀመሪያ የአነባብ ስልት መሆን ያለበት ይሄ ነው። መጀመሪያ ፊደላትን እየቆጠራችሁ ታገጣጥማላችሁ፣ አንድ ቃል ትመሰረታላችሁ። ከዛ በኋላ እያንዳንዱን እንደዛ አድርጋችሁ ካነበባችሁ በኋላ ደግሞ ከፍ ስትሉ ደግሞ መድረም ምታደርጉት አንድን ቃል አንድ ጊዜ ታነባላችሁ። ከዛ በኋላ አረፍተ ነገር አሁን ደግሞ እንዴት ነው ማነበው? ጊዜ ከሁሉም አያችሁ፣ ጊዜ ከሁሉም ስል አንድን ቃል በአንድ አፍታ አነበዋለሁ። ነገር በላይ የሚያስፈልገን ነገር ሆኖ ሳለ ከሁሉ ነገር በላይ ያለ አግባብ የምናባክነው ነገር ነው። አሁን እንዴት አድርጌ ነው ያነበብኩት ቃላቶችን በአንድ ሀፍታ በአንድ ሀፍታ መጀመሪያ ማንበብ ያለባቸው ምንድን ነው? ፊደላትን እየቆጠርን አንድ ቃል እንመሰርታለን። ከዛ በኋላ ቃላትን ደግሞ በአንድ ሀፍታ እያነበብን ደግሞ አረፍተ ነገር እንመሰርታለን። ከዛ አረፍተ ነገሩን ደግሞ በአንድ ጊዜ እናነበዋለን። ይህ ማለት ያነባብ ስልቱ ምንድን ነው? ይህንን የተጻፈ አረፍተ ነገር ትርጉሙን ለመረዳት ነው። ዋናው ነገር ትርጉሙን ለመረዳት ነው። ስለዚህ አሁን የሶስተኛ ደረጃው ላይ ያለብኩት ሁልጊዜ ጊዜ ከሁሉም ነገር በላይ የሚያስፈልገን ነገር ሆኖ ሳለ ከሁሉም ነገር በላይ ያለ አግባብ የምናባክነው ነው። አሁን ሙሉ ትርጉሙን ተረዳሁት ማለት ነው። ምክንያቱም ከመጀመሪያው ጀምሬ በአንድ አፍታን ያነበብኩት አንድ ጊዜ አገጣጥም ያነበብኩት ማለት ይህንን የተጻፈ አረፍተ ነገር በአንድ ጊዜ መረዳት ይችላለሁ ማለት ነው። ስለዚህ በጣም ማንበብ የምትቸገሩ ልክ በዚህ እስታይል እያነበባቸው ከመጀመሪያው እስከ መጨረሻው ማየት ትችላላችሁ ማለት ነው። ከዛ ለሰው ልጆች ሁሉ በእኩልነት የተሰጣቸው ነገር ነው። ማን ጊዜ ጊዜ ግን የሰው ልጅ በሙሉ እኩል አይጠቀምበትም? በአሁኑ ሰዓት በዓለማችን ላይ ያለው የሰው ልጆች የኑሮ ደረጃ ልዩነት የጊዜ አጠቃቀማችን እኩል አለመሆኑን ያሳያል። አያችሁ። አሁን ይሄ ስታዩት ተራ ምንባብ ነው የሚመስለው። ነገር ግን ትልቁ የሚያስተላልፈው መልእክት ስለ ጊዜ ነው የሚያወራ። ብዙዎቻችን ጊዜ ለሁሉም የሰው ፍጡር ለእንስሳትም ጨምሮ የተሰጠን እኩል ሀብት ነው እኩል ሀብት ነው። ነገር ግን ምን ያህሎቻችንን እኩል ምን ጠቀምበት ምን ያህሎቻችንን ጊዜን በአግባቡ ምን ጠቀመው አንዳንዶቻችን ተኝተ እናሳልፈዋለን። አንዳንዶቻችን ቁጭ ብለን እናሳልፈዋለን። አንዳንዶቻችን ስራ ላይ እናሳልፈዋለን። ስለዚህ ይህንን ጊዜ በአግባብ ለመጠቀም የግድ ያለችንን ጊዜ በስራ ላይ ማሳለፍ ግዴታ ነው። ለእረፍት በእርግጥ ያስፈልገናል። ነገር ግን ሀያ አራት ሰዓት እረፍት ሳይሆን በትንሹ ስምንት ሰዓት ሰርተን ትንሹ ስምንት ሰዓት ወይም ስድስት ሰዓት ብናርፍ ለእኛ ትልቅ አስተዋጽኦ ያደርጋል። ለነገ ስኬታችን የዛሬ ልፋታችን ነው ማለት ነው። ስለዚህ የሰው ልጅ መጀመሪያ ማድረግ ያለበትን ነገር ካላደረገ መጨረሻ ላይ ማግኘት ያለበትን ያጣል። ያ ማለት መሳቅ ባለበት ሰዓት መስራት ባለብህ ሰዓት ካልሰራህ፣ መሳቅ ባለብህ ሰዓት ታለቅሳለህ። ይሄ ግድ ነው። ስለዚህ ማንኛውም ሰው ይህን ቪዲዮ የሚመለከት ሰብስክራይብ፣ ሸር፣ ላይክ እያደረገ ይለፍ። እነዚህ በጣም ጠቃሚና መካሪ የሆኑ ትምህርት አዘሎችን ረጋ ብሎ ለመከታተል ይሞክር። ለማንበብ ለመጻፍ ይሞክር። ማንበብና መጻፍ የተቸገራችሁ ካላችሁ ደግሞ በውስጥ መስመር አናግሩን። ስልካችን እዚህ ጋር ታገኛላችሁ ቪዲዮ ላይ ደውላችሁ አናግሩም። በአጭር ጊዜ ብቻ እንድትለወጡ፣ እንድጽፉ፣ እንድታነቡ እናደርጋለን ማለት ነው። አንድ የመጨረሻ አንብቤላችሁ እንጨርሳለን። ጊዜ ከሁሉም ነገር በላይ የሚያስፈልገን ነገር ሆኖ ሳለ ከሁሉም ነገር በላይ ያለ አግባብ የምናባክነው ነገር ነው። ለሰው ልጅ ለሰው ልጆች ሁሉ በእኩልነት የተሰጠው ነገር ነው። ማን ጊዜ ግን የሰው ልጅ በሙሉ እኩል አይጠቀምበት በአሁኑ ሰዓት ባለማችን ላይ ያለው የሰው ልጅ ያለው የሰው ልጆች የኑሮ ደረጃ ልዩነት የጊዜ አጠቃቀማችን እኩል አለመሆኑን ያሳያል። ብዙዎቻችን ነጮችን ብናያቸው ሀያ አራት ሰዓት ይሰራሉ። እረፍታቸው በጣም ኢምንት ነች። እንደዛ ሁነ ተለውጠው ከማንም በላይ ይደርሳሉ። በውስጥ ሀገራት ያለን እኛ ራሳችን ደግሞ በጣም የጊዜ አጠቃቀማችን የወረደ ስለሆነ ድህነት እያሰቃየን ይገኛል። አሁንም ገና ይቀጥልብናል ማለት ነው። ማንኛውም ሰው ከእንቅልፉ መንቃት ይጠበቅበታል። ጊዜን በአግባቡ መጠቀም ይጠበቅበታል ማለት ነው። በድጋሚ ዚህ ቻናል አዲስ የሆናችሁ ላይክ እና ሼር እንዲሁም ሰብስክራይብ እያደረጋችሁ ቤተሰብ ሁኑ። ነባር ቤተሰቦቻችን ደግሞ እንደተለመደው ላይክ እና ሼር እያደረጋችሁ አማርኛ እንዲሁም እንግሊዝኛ ማንበብና መጻፍ ለተቸገሩት አዳርሱልን እያልኩኝ ከወዲሁ አሳስባለሁ። በውስጥ መስመር መማር ለምትፈልጉ ከዚህ ጋር በምናስቀምጥላችሁ ስልክ በቀጥታ በመደወልም ሊሆን ይችላል ኢሞ ላይ፣ ዋትሳፕ ላይ እንዲሁም ቴሌግራም ላይ ታገኙናላችሁ። ሀይ በማለት አሊያም ቀጥታ በመደወል በአጭር ጊዜ አማርኛን ከሶስት ወር እስከ አራት ወር ባልበለጠ ጊዜ ብቻ አቀላጥፋችሁ እንድጽፉ እንድታነቡ እናደርጋለን ማለት ነው። በቀን አምስት ቀን፣ ከሰኞ እስከ ዓርብ በኦንላይን ባላችሁበት ቁጭ ብላችሁ እንድትማሩ እናደርጋለን ማለት ነው። እነዚህን እድሎች ከዚህ በፊት ያልገጠሟችሁ ካላችሁ ይህን ቪዲዮ እንደደረሳችሁ ሰብስክራይብ በማድረግ ቀጥታ ልታናገሩን ትችላላችሁ። አብራችሁን ስለነበራችሁ ከልብ እያመሰገንኩ፣ በሌላ ክላስ ከምንገናኝ መልካም ጊዜ ተመኘው።